የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች ላይ እንዲሳተፉ ጥሪ አቀረቡ። ፕሬዝዳንቱ በአንጎላ ሉዋንዳ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ጎን ለጎን የአፍሪካና የአሜሪካ የግብርና የምግብና የቢዝነስ ዘርፍን ለማጠናከር ያለመ የፓናል ውይይት ላይ ተሳትፈዋል። ለኢዜአ ዘገባ አብዮት ከፋለ ፕሬዚዳንት ታዬ አጽቀሥላሴ አሜሪካ አሁን ላይ በአፍሪካ የምታደርገውን ኢንቨስትመንት ተሳትፎ ለማሳደግ ያላትን ፍላጎት አድንቀዋል። ጠንካራ የምግብ ስርዓት መዘርጋት፣ አስተማማኝ ንግድ ትስስር መፍጠርና በምርቶች ላይ እሴት የሚጨምር ቀጣይነት ያለው ኢንቨስትመንት እንደሚያስፈልግ አጽንኦት ሰጥተዋል። ከዚህ አኳያ የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች ለመሳተፍ የሚጋብዝ ከፍተኛ አቅም እንዳለ ተናግረው ይህም በቅርቡ በተግባር ተፈትኖ የሚጨበጥ ለውጥ አምጥቷል ብለዋል።

አፍሪካ አዲሲቷ ከፊት ተሰላፊ አህጉር እንኳን ባትሆን ለንግድ ኢንቨስትመንት ስራ ምቹ ከሆኑ መዳረሻዎች መካከል ግን ናት። የአሜሪካ ባለሀብቶች ኢንቨስት እንድታደርጉ ጥሪ ስናደርግላችሁ በእኛ በኩል ሰፊና ለም የሚታረስ መሬት እንዲሁም ወጣትና አምራች የሰው ኃይል፣ ትክክለኛ ፖሊሲ እንዳለን አረጋግጥላችኋለሁ። ኢንቨስት እንዲያደርጉ ጥሪ የቀረበላቸው የአሜሪካ ኩባንያዎች ልብ ሊሉት የሚገባው ጉዳይ ከሁሉ ቀዳሚው ነገር ተጽዕኖ መቋቋም የሚችል የምግብ ስርዓት መገንባት መሆኑን ነው። በሁለተኛ ደረጃ ይበልጥ ጠንካራ የንግድ ትስስር መፍጠር፣ እንዲሁም በሶስተኛ ደረጃ እሴት መጨመርን ማዕከል ያደረገ ዘላቂ ኢንቨስትመንት ነው። በኢትዮጵያ ለእርሻ ስራ መዋል የሚችል ሰፊ ለመሬት መኖሩን ጠቅሰው ይህን የግብርና ስራ ሊያከናውን የሚችል ሰፊ የሰው ሀብት መኖሩንም ጠቅሰዋል። እንደ ፕሬዚዳንቱ ገለጻ አሁን ላይ ኢትዮጵያ በተለይም ከአፍሪካ ልማት ባንክ ጋር በመተባበር በተለይም በስንዴ ምርት ላይ በጥቂት ዓመት ውስጥ ከፍተኛ ምርታ ተመዝግቧል። በመሆኑም የአሜሪካ የዘርፉ ተዋናዮች በኢትዮጵያ በተለይም በጥጥ ምርት፣ በአቮካዶና በስንዴ ምርት ላይ ቢሳተፉ ውጤታማ ሊሆኑ እንደሚችሉ አረጋግጠዋል። የአሜሪካ ኩባንያዎች በኢትዮጵያ የሚያደርጉት ኢንቨስትመንት ለረጅም ዓመት የሚዘልቅ መሆን እንዳለበት ፕሬዚዳንት ታዬ አጽቀሥላሴ አሳስበዋል።

በርካታ የአሜሪካ ኩባንያዎች በኢትዮጵያ በተለይም በግብርና ትራንስፎርሜሽን ላይ እየሰሩ ናቸው። ከእነዚህ መካከል አንድ ብንጠቅስ ኮርቬታ የግብርና ምርጥ ዘር ላይ የሚሰራው ድርጅት የኢትዮጵያ ግብርና ስርዓት እንዲሻሻል በብዙ መልኩ አግዟል። በጊዜ ሂደት ስለ ኢትዮጵያ ሲባል ትሰሙት የነበረው ስለ ረሃብና መሰል ችግሮች ነበር፤ ግን ያለፈ ታሪክ ነው። የቴክኖሎጂ መምጣትና የሚታረስ ሰፊ መሬታችንን በመጠቀም ታሪክ ለውጠናል። ብዙ ሊታረስ የሚችል መሬት አለን 55 ሚሊዮን ሄክታር መሬት፣ ይህም ጥጥ፣ አትክልት፣ አበባ፣ ፍራፍሬ የሚያበቅልና ለማልማት የሚመች ነው። ደረጃውን የጠበቀ አቮካዶም ለማምረት ምቹ ነው። ስለዚህ የአሜሪካ ባለሀብቶች መጥተው ኢንቨስት እንዲያደርጉ አበረታታለሁ። 55 ሚሊዮን ሄክታር በፓናል ውይይቱ ከፕሬዚዳንት ታዬ አጽቀሥላሴ በተጨማሪ የኮትዲቫር ጠቅላይ ሚኒስትር ሮቤርት ቡግሬ ማምቤና የኢስቶዋኒ ጠቅላይ ሚኒስትር ሩሴል ሚሶ ድላማኒ ጨምሮ የአሜሪካ የአውሮፓና የአፍሪካ ኩባንያዎች ተወካዮች ተሳትፈዋል